ፕሬዝደንት ትራምፕ ራሽያና ቻይናን ጨምሮ ሲሉ የገለጹት የኒክሌር ሙከራ የትኛው እንደሆነ ግልጽ አይደለም። ወይስ የኒኩሌር አረር ተሸካሚ ሚሳይሎችን ሙከራ ማለታቸው ይሆን? ፕሬዝደንት ትራምፕ ይህን ውሳኔያቸውን ያሳወቁት ደቡብ ኮሪያ ውስጥ ከቻይና ፕሬዝደንት ሺጂፒንግ ጋር ተገናኝተው ለመነጋገር ማሪን ዋን በሚሰኘው ፕሬዚደንታዊ ሄሊኮፕተራቸው ጉዞ ላይ ሳሉ እንደነበረ ታውቋል። ድንገተኛና ምናልባትም አስደንጋጭ ውሳኔያቸው የተሰማው ግን የሩሲያው ፕሬዚደንት ብላዲሚር ፑቲን በአንድ ወታደራዊ ሆስፒታል ጉብኝት ላይ አንድ ሌላ አዲስ የኑክሌር ዜና ከሰበሩ ሰዓታት በኋላ ነበረ። በሆስፒታሉ ከዋናው ዶክተርና ከተወሰኑ በጦር ሜዳ የቆሰሉ ወታደሮች ጋር አብረው ተቀምጠው የታዩት ቭላዲሚር ፑቲን ሌላ ከቶም ሊሸነፍ የማይችል የራሽያ ጦር መሳሪያ የተሳካ ሙከራ መካሄዱን ገለጹ። ፖሴይዶን ይባላል። ከሰርጓጅ መርከቦች በውሃ ውስጥ ለውስጥ የሚተኮስና ወታደራዊ ትንታኞች ከ9650 ኪሎ ሜትር በላይ ሊጓዝ ይችላል ስላሉት በሙከራ ደረጃ ላይ የሚገኝ በኒውክሌር ኃይል የሚሠራ መሳሪያ ነበር። ፑቲን መሣሪያውን ለመጀመሪያ ጊዜ መሞከሩን አስታውቋል። በዓለማችን መሣይ የሌለው ልዩ ነው ሲሉ የመሣሪያውን አውራነት አገዝፈዋል። የታለመለትን ኢላማ ከማነቦጭ የሚያሰናክለው ምንም አምካኝ መሣሪያ የለውም ሲሉም ፍርጥም ብለዋል። ፑቲን ከዚህ ጋር የዓለማችን ቁጥር አንድ ገዳይ የኑክሌር መሳሪያ ጥቃት አድራሽ ስለተባለው ሰይጣን ሁለት ተብሎ ስለሚታወቀው ሳርማት አህጉር አቋራጭ ቦሊስቲክ ሚሳይል በቅርቡ ለግዳጅ እንደሚጠመድም እንደ ዋዛ አስታውቀዋል። ፑቲን በአንድ ሳምንት ጊዜ ውስጥ የኑክሌር ግምጃ ቤታቸው ውስጥ አዳዲስ መሳሪያዎች መጨመራቸውን ሲገልጹ ሁለተኛ ጊዜያቸው ነው። ፕሬዝዳንት ፑቲን ሌላ በኒክሌር ኃይል የሚሠራና ትንሿ ቸርኖቤል የሚል ቅጽል ስም ወጣላት በኒክሌር ነዳጅ የሚሠራ ከፊል ፍጡነ ድምፅ የሆነና ላልተወሰነ ጊዜና ርቀት የትም ሲዞር ውሎ ማደር የሚችል ቡረቨስትኒክ የተባለ አዲስ ክሩዝ ሚሳይል በስኬት መሞከራቸውን አስታውቀው ነበረ። ተንታኞች እንደሚሉት ራሽያ የዩክሬን ይገባኛል ጥያቄዋን ለማስረገጥ ብላ ያደረገቻቸውን ኒውክሌራዊ ማስገንዘቢያ የዋይት ሃውስ ነርቭ ነክቶ ምናልባት ሁላችንንም ወዳልታሰበ አዲስ አደገኛና የማይተነበይ ክፉ ዘመን ይዞን ሳይገባ አልቀረም ይላሉ።